ሰክሰስ በተናገራችሁ በነጋታው ሊያጠፏችሁ ነው የሚመጡት። ተዉ፣ በእግዚአብሔር ሰክሰስ ስታመጡ እንዲያርኩኝ እንደዚህ ገዛው እንዲያርኩኝ አትበሉ። አዶንጋን ነጠ እኔ በዕዳ ነው። ምንሆ አሮን ጋን ስለዚህ ባካችሁ፣ በጣም ሲያሳቋት አይቻለሁ። እና እህቶቼ እህት ወንድሞቼ ናቸው፣ ሶሻል ሚዲያ ላይ ማወቃቸው ሲገፉ ሳይ በጣም ነው የማዝነው። ሲገፉ ሳይ ዲያቢሎስ ሲገፋቸው ሳይ ሰይጣን ሲገፋቸው ሳይ በጣም አዝናለሁ። ጃኒ ለናቴ ቤት ገዛዋልሽ፣ መኪና ገዛሽ፣ መጡብሽ። ተሳ ሊያሾ መኪና ገዛች፣ ቤት ገዛች፣ መጡባት፣ መጥጡባት። ናሆም ፎንቲ 500 ሺህ ብር ተሰጥተው መጡበት። ይመጣባችኋል ሰክሰሳችሁን፣ እባካችሁ አትናገሩ። ለአበሻ እኔ ምንም የለኝም፣ ወፍ አትናገሩ። ሰክሰስ ለአበሻ ነገርከው ማለት መርፌ ነው የሚያሰካበት። እመናኝ፣ ጠንቋይ ቤት ነው የሚሄደው እናንተን ለማጥፋት። ጌታ ምስክር። የእናንተ ሰክሰሳችሁን ለጌታ ብቻ። እግዚአብሔርን እየባረካችሁ በሰጣችሁ ነገር አምላክን እያመሰገናችሁ ኑሩ እንጂ የእናንተን ሰክሰስ ለሰው እንዳትናገሩ ለአበሻ እንዳይሰማ። አበሻ የሰማ ጊዜ አለቀል። ተዉ። ሰክሰስ ነው ያሳበዳቸው። የጃኒ ልክ መኪና ገዛች ለእናቴ ብላ ኢንተርቪው ስትጠየቅ ይች መስኪን የአንግ ልጅ ናት። አዎ ለእናቴ ቤት ገዛው ትልቁ ሰክሰሴ ለእናቴ ቤት መግዛት ነው አለች። እሷ እኮ ነው እንዴ ተባለች የምትለውን ቃል ሊያሾ፣ ሊያሾን በጣም ያሳዘነች። አስቡት፣ ልክ መኪና ገዛው ቤት ገዛው ስትል የዛሬ ስድስት አመት ቪዲዮ አምጥተው ነው ሊያሾን የሚቀጠቅጡ። ቅጥቅጥ፣ በቃ ቅጥቅጥ። ከዛ በፊት እኮ ቪዲዮ አላቸው። ዛሬ የተሰራ ቪዲዮ አይደለ። የዛሬ ስድስት አመት ቀምቅመው ሲጫወቱ ከጓደኞቿ ጋር ስትጫወት የነበረውን አምጥተው ለምን ሰክሰስ ህይወቷ ተቀየረ? ህይወት ከቀየራችሁ ትቀጠቀ-፣ አዶናይ ለምን ተቀጠቀጠ? የናቱን ሀብት አሳይ አለቀል። አባት ያለቀልህ ተው። ሀብት ሲመጣ አታሳዩ። ሀቢባ ራሱ የተቀጠቀጠችው ነው። ሀቢባ የተቀጠቀጠችው መኪና ገዛን ብላ መጣች። ምና መጣ መኪና ማረሽ በአንዱ። ስለዚህ በአበሻ የምናገረው ምንድን ነው? ወንድምና ቶቼ ሰግሰሳችሁን አታሳዩ። ህይወት ሲስተካከል እግዚአብሔርን አመስግኑ። የሆኒ ማኛ የለውም የለኝም፣ ግደልኝ፣ የስ ያላችሁን አንበሳም ሆነ ጉንዳንም ሆነ ምንም ሆነ ልቀቁብኝ። ለምን ስለ ዮናታን ላወራ? ዮናታን ስለ ጉንዳን ያወራው ወንድማችን የዛሬ አመት ነው። አሁን ልክ ምንድነው? የመልካም ወጣት ዝግጅት አለ። መቼ? አሁንም ተመዝጋቢ አለ። በአመቱ ጠብቀው መጡበት። በአመቱ የሚነሱ መልካም የሚሆኑ የሚባረኩ ልጆች ይመጣሉ። በአመቱ ጠብቀው ጥቁር ጉንዳር እያሉ ይለጣለጡ ጠላ። ጥቁር ጉንዳር ለእናንተ ሰክሰስ ሊመጣ ሲል እንደ አበሻ ክፉ የለም። እውነቴን ነው የምናገረው። በሰክሰሳችሁ የሚቀና አበሻ፣ እግዚአብሔር ምስክሬ ምን አይነት መንፈስ እንደመታን እርኮስ መንፈስ አላቅ። እኔ ሊያ ከኔ ጋር የፈለገ ትባላል የእሷ ማለፍ እኮ ቤተሰቦቿ አለፈላቸው። ከኔ ጋር ቃላት ነው የምንነጋገረው። ቃላት ደግሞ የትም አይደርስም፣ እዚሁ ላይ ያልቃል። የእሷ ህይወት መቀየር እኔን እንዴት ያናደኛል? ፎዋ እሷ ነገር ፕራይቬት ጀት ብትገዛ እኔን እኮ ናና ተሳፈር፣ አንተ ዱቄት ብላ ልታሳፍረኝ ትችላለች። ናናና ቸግሯላ። ዩ ኔቨር ኖው። አሁንም የምነግራችሁ ምንድን ነው፣ እባካችሁ፣ እባካችሁ፣ እባካችሁ። በሰው ሰክሰስ በሰው ትልቅ ደረጃ መድረስ አትቅኑ። የአበሻ ትልቁ ትልቁ ድክመት በጣም በሃይማኖት የታሰረ ስለሆነ ሃይማኖት ምቀኝነት፣ ቅናት አስተማሪ ነው። ጀጅመንታል ሃይማኖት በጣም ጀጅ እንድታደርግ ሰው ያደርጋል። እኔ በሃይማኖት የነበርኩ ሰው ነኝ። ጀጅ እንድታደርግ የሰዎችን ጉድፍ እንድታይ ያደርጋል ሃይማኖት። እምነቱ ስትሆን ለሰዎች ማዘን ትጀምራል። ለሰዎች ማዘን በሃይማኖት ውስጥ ሰው ስልስበት የነበርኩ ነው። ሃይማኖት ውስጥ ነበርኩ። እምነቱ ስትሆን ግን እነሱን ወንድምና እህቶች ምን እንዳይሆኑ እንዳያወድቁ እያነሳሁ፣ የእምነት ልዩነት ወይ ነው እምነት የሰዎችን ከፍ እንዲሉ ከፍ እንዲሉ እንዲባረቁ። እኔ ለጠላቶቿ ሲል ሊያሾ ለጠላቶቿ ሲል የሆነ ቢዝነስ ከፍታ ባያት ደስ ይለኛል። ቡቲክ ከፍታ ባያት ትል እንዲሉ ጠላቶቹ እንዲሁም ማናት፣ ጃኒ፣ ናሆም የሆነ ቢዝነስ ከፍተው እንደ ታኩር የሆነ ቢዝነስ ከፍተው ጠላቶቻቸው እያሉ እዚህ ላይ እየለፈለፉ እነሱ ግን ወደ ሰክሰስ ቢሄዱ ደስ ይለኛል። ሽምቅቅቅቅቅ አርገው ያስደነግጧቸዋል ያስደነግጠዋቸዋል። በቃ ሽምቅቅ ሰክሰስ ሲኖር ምን ሲኖር? ሽም ከከከከ ጊፍት ሲሰጥ ከየት አምጥተህ ነው? በውስጥ እኮ ነው የሚጽፍሏቸው። ጊፍት ይሰጣል። ከየት አምጥተህ ነው? ኦ ከሚስት የዘረፍከው ነው። ሚስት ታውቃለች ይህን ገንዘብ እንደምትሰጥ። ልጆች ያውቃሉ ይህን ገንዘብ እንደምትሰጥ፣ እንዲለጥ ያውቃሉ፣ ብለው የሚጮሁ ናቸው። ኤቭሪቲንግ ብታመጣ፣ ሶሻል ሚዲያ ላይ ብታረጉ፣ መልካም ቅድስና ብትሰሩ ትከተፋላችሁ እና

ኒያው ጠላት የሚንጫጫበትን ነገር ትሰጥቷለህ። ጋረድ ጠላት የሚንጫጫበትን አጀንዳ ሰጡት። በጣም የሚበሽቅ የቅናት መንፈስ አበሻ ላይ አለ። የቅናት መንፈስ አዶናይ ከእናት ጋና ሆነ። በሰክሰስ ናት ወንድማቸው። እኔ ወንድም እናቶቼ ናቸው። እግዚአብሔር ያሳካላቸው። እግዚአብሔር ያሳካው ይሄውን ህይወታቸው። እግዚአብሔር መልካሙን ሁሉ ያድርግ። እኔ በምን አይነት የርኩስ መንፈስ እንዳለ የምቀኛ መንፈስ እንዳለ አይቻለሁ። ሶሻል ሚዲያ ላይ ልክ የሆነች ህይወት ሲቀየር አጀንዳ የሚፈጥሩ ጃኒ ናት የምትሳደበው እውነት ለመናገር ጃኒ ተሳዳቢ ሆና ነው የምናውቃት። ናት ጃኒ ና የማናውቃትን ጃኒ ነው የምትናግሩ። ስትቀላለሉ የሆነ ነገር ሊባል ይችላል። እና ያንን ወስዳችሁ ልክ የድሬዳዋን ሴቶች እንደተሰደበች አድርጋ ያዙ ይልቀቁኝ አስብላችሁ ይቅርታ አስደርጋችሁ እንደገና በስድብ ድሬዳዋ ትታወቃላችሁ። እናት እንዲትሁን አባት እንዲትሁን ኤቨሪባዲ ነውስ። የአረር ልጅ እና የድሬዳዋ ልጅ በጣም ልቅ ናችሁ ኤቭሪባዲ ኖት አበሻ ተብሎ የድሬዳዋ ልጅ የሀረር ልጅ ከተባለ አፋችሁ በጣም ልቀ እናት እንዲትውን ነው ከአፋችሁ የሚወጣው። ኦል ድሬዳዋ የምትኖሩ፣ ዋሻው ሀረር የምትኖሩ፣ ይህንን ጌታ አፋችሁ ውስጥ በረከት ያስገባል። ስድባችሁ ዘግናኝ ስድብ ነው ያለው። የድሬዳዋ ልጅ የሀረር ልጅ ኖ ክሊን ፐርሰን ኢኖሰንት ነኝ እንዳትሉ በጣም በጣም እናት አባት እንደ ሐረርና እንደ ድሬዷ የሚሳደው ዓለም ላይ አታምጣም። ስለዚህ ተው ተው፣ እናቃቸዋለን። ሶሻል ሚዲያ ላይ እናቃቸዋለን። የድሬዷ ልጅ ናት የድሬዷ ልጅ ነው ካልከው እናት እንዲቱን ነው የሚለን። ስለዚህ እባካችሁ፣ ስለዚህ እውነት ነው የምንናገረው እዚህ እየዋሸን አደለም። የድሬዷ አብዛኛው እናት አባት መስደው ስናርቤዴ ማናውቀው ነው እንዴ? ምትነግረው አቦ እናት እንዴት ሆነ አይደል እንዴ ለነሱ ይስናል በግዴ ነው። ከየት እንዳመጡት ባናውቅም አብዛኛው የድሬዳዋና የሐረር ልጆች እናትና አባት ተሳዳቢ ናቸው። ተው ተው ተው፣ ተሳዳቢ ናቸው አብዛኛዎቹ። አኖ ኖ ኖ ኖ ኖ ኖ ላምባሪን አሁን ለመሳደብ ትችላለህ እዛ እየኖርክ ግን፣ እርግጠኛ ነኝ አንተ በልጅነት ነው የወጣው ከሀገር። ተው እንጂ ብሮ ተው ተው ተው ተው። ስለዚህ ጃኒን እንደዛ ለማሳቀቅ የሞከራችሁበት ነገር ልክ አይደለም፣ ልክ አይደለም። ሰው አታሳቁ፣ ሰው መግቢያ መውጫ አታሳጡ። ሰክሰስ ሲመጣለት ሰው ህይወቱ ሲቀየር አትናደዱ። አዶናይን አሁን ናሆም ፎንቲ የተያዙት በቃ ወጥ ያዘ አዶናይን ናሆም ፎንቲ እና ጃኒን ቀቅለው ሊበሏቸው እንዲሁም ሊያሾ ቀቅለው ሊበሏቸው ነው። እና እግዚአብሔር ለሆነ ይስጣችሁ ለማለት ነው፣ ሌላ አይደለም። እስና ርግጠኝ ወንድሞችን የማይሳደቡ መርጣችሁ የማይሳደቡ መርጣችሁ እናት ልጆች ምናምን የማይነቁ መርጣችሁ፣ ማሳቀቅ ጥሩ አይደለም እላለሁ። ይሄ ትልቅ መልእክት ይመስለኛል። ተው፣ በሰው ሰክሰስ አጥቅም። እናንተ ደግሞ ወደ ቢዝነስ ተቀየሩ ብዬ ለማለት ነው እና ክፋት አየው። የክፋት መንፈስ ሶሻል ሚዲያ ላይ የመቀኝነት መንፈስ፣ የምን መንፈስ በጣም አየው። ጌታ ይገስጻችሁ። አሁ እንዴ የድሬዳዋ እናት ቪዲዮ ተልኮልኝ እንዴ፣ ሰቅጥጦኝ ዘጋሁት። የሆኑ እናቶች ተቀምጠው ድሬያ ለብሰው የሚፎጋገሩት ፉገራ ብታይ ቀድብ ነው የሚገፈፈው ሶሻል ሚዲያ ላይ የሆነ ሰው ሊፖስተው ይችላል። ያን ዝግንን የሚል ነገር አለ እና የድሬዳዋና የሐረር እናት አባት መሳደብ እሱ ኖርማል ነው እና ጥሩ አይደለም ለማለት ነው። እቺን ነገር ለጃኒም ለናሆም ፎንቲም ለሊያሾ እና ላዱና ያድርሱልኝ ለማለት ነው።